አይ እውነት ለመናገር ሀይሜን መገፍጠር አልነበረብሽም። ሶስዬ ዳኒ ደግሞ እስኪ በቃሉ ልትበቀል ነው? ምን ልትል ነው? የመጣሁ ዛሬ ምንም ሳትሉ። ዳኒ አንተ ገመዳፍ፣ አንተ አልጋ ላይ አልተገኘህም፣ አልጋ ላይ አልተገኘህም። የእኛን ጨዋ ልጅ ልታባልጋት ነው እንጂ በምላስህ ወረኛ በሩቅ ቆሞ አስመጣት ብለው ዛሬ ማለት ነው። ቴክስት ጽፎ ራሱ ብሩክን ዘቅዝቀውት ነበረ። ይዘቅዝቃችሁና ያባት ያምላክ ገላገላቸው እንጂ መች አስመጣ። እንደዚህ እንዳትቀልዱ፣ ወደዛ እንዳትነካኩ። እዚህ ጋር ረፉ። ተነሳ በኋላ አንድ ጥፍ ያርፎባታል። በመጀመሪያ ሳታስቦ ነው፣ ሶስት የገፈጠረችት ማለት ነው። መቼ አስመታት? ብሩኬ አስመታት የምትሉት ቆማችሁ ተዘቅዝቃችሁ። ላይክ ያደረገው ያስቀናቸዋል ብለሉ ብሩኬ እንዴ፣ ምንም የማያስቀናቸው ነገር አለ። አንተ የምትረግጠው መሬት ራሱ ማለት ነው ከስር ቦርቡረው አንተ እንድትገባ እንደማያደርጉ ምንም ምንም ጥርጥር የለውም። ቦቦ ማለት ነው። እና ማለት ነው ተነስተው ባል ተነስተው ባል አፈቀሩ የሚሉ ሴቶች ናቸው። የተነሱ ብም ሴቶች ናቸው። ጠላት ምን ማን እንደሆነ አይታወቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ዳኒና ሶሲ መጥተዋል። ጨረቃ ፋሚሊዎች አልመጡም። ጨረቃ ፋሚሊዎች ወረፍት ላይ ናቸው። እኔም ደሞ ኡህ፣ የኤድ ስራ ማለት ነው ድክም አረገኝ። በቃ ከመሸን የመጣሁት ከምቀር ብዬን የመጣሁት ቤተሰቦች። እሱም ደግሞ የመጣሁት ዳኒ ያቅራራውን በብሩክ ላይ ልናገር ነው የመጣሁት ማለት ነው። ጨዋ ጨዋ ያጫውተዋል እንዴ፣ ባይሆን የኛ ልጅ ነው። ጨዋ ሃይሚዬ ጨዋ ናት። ምንም እዚህ ጋር ጥርጥር የለውም። አሁን አውቆ እሱ ሊያጭበረብራት እንትን ማለቷ መሾዱ አናዱኝ ነው እንጂ ሃይሚዬ ጨዋ ናት። የኛ ልጅ ጨዋ ናት። ብሩክም ጨዋ ነው። ሀይሚም ጨዋ ናት። እስከ ዛሬ ድረስ የማንም አልጋ ላይም ተገኝተውም አያቁምም። ምንም ብለው አያቁም። ይህም ፕራንክ ብሎ ተሳስቶ ብሩክ አደረገ በቃ። እሱንም ለሃይሚ እልህ እወጣለሁ ብሎ ነው እንጂ ሌላ ነገር አስቦበት አይደለም። ብሩክም ማለት ነው። ቤተሰቦች አንድ የምነግራቸው ነገር ቢኖር ዳኒ ማለት ነው ከስንት ሴት ጋር ሲላላጥ አይደል እንደሚውለው? እስኪ ንገሩኝ። ዳኒ ከስንት ሴት ጋር ሲላላጥ ውሎ ዛሬ ለሶሲ ጨዋ ጨዋ ነኝ እኔ እኔ መሰልኩሽ፣ እንዲህ ከአልጋ ላይ የገኘጡ? ወይኔ እንደው ያልተገኘ ሰው ቢያወራ እንዴት ባማረበት። ያልተገኘ ሰው አልጋ ላይ ያልተገኘ ሰው ያልተያዘ ሰው እኔ ማለት በባለፈው፣ ሰርቼላቸው አይታችኋል፣ ድጋሚ መምጣት አይጠበቅብኝም ብዬ ነው። እንዴት ብለህ እንደሰራኸው አይተሃል፣ እንዴት እንደተቀጠቀጥክ እኮ አይተሃል፣ አልጋ ላይ ሆነህ አንተ ማለት ነው። ባይሆን ሀይምዬ አልጋ ላይ አልተገኘችም። አዎ ሀይምዬ አልጋ ላይ አልተገኘችም፣ መቶ ፐርሰንት። ለምን ሄድሽብን ነው እኛ፣ እኛ ትንንቃችን አሁን፣ ለምን ብሩኬን ጥለሽው ትሄጃለሽ? የዳኒ ቤት ዳኒ ምንድነው ይሄ ቆሮቆ፣ እንደ ሚስቱ መያዝ ያቃተው አንቺ ለምንድነው ብሩክን ጥለሽ የምትጅው? እያል ነው እኛ የምንከራከር ያለ ነው ማለት ነው። ችግራችን ወጣም ወረደም ከሀይሜ ጋር አይደለም ችግራችን ማለት ነው። እኛ ከሀይሜ ጋር አይደለም። አስመሳይ አላችሁ፣ ቅርንጥስ አላችሁ፣ ምን አላችሁ፣ ምንም አይመለከታችሁ። ምንም ሀይሜና ብሩኬ ሲታረቁ ነገ ምንት ያለሽ እንዴ? ታለቁ ብሩኬን ሀይሜ ታረቁ ነ ብለው ሌላ ምላለው እንዴ ምን ልልፈልጋችሁ? ሌላ ምንም፣ ይህን ነው የምለው። እንደው ቀድሜ ነው የምለው፣ እንደው የምሬ ነው የምላችሁ። እና ቤተሰቦች ማለት ነው ዳኒ ዛሬ ሲጎደራ የነበረው ሲያስጠላበት፣ እንዴ አረ ሶሲ እኮ እናቴ እና ልብሱን ብትለብሶ ታዲያ እኛ ቤት ልብስ ይታጠባል አላለችም? ሲታጠብ ጠረው ነው ይጠፋል። ምን ብሩክ እኮ ያቀፋት መሰለ እንዲ። ብሩክ ምን ያክል ኪሎ ሜትር ርቀት እንዳለው እንዴ! የተለጠጠፈ መሰለ እንዲ። ፎቶ ለጣጥፋችሁ ታምሌ ላይ ያደረጋችሁት እንጂ ቪዲዮ እስከሚያልቅ ድረስ ማለት ነው እንደ እንግዳ በቤቱ በቤቱ ማለት ነው በቤቱ እንደተጠራ እንግዳ ጠርዝ ላይ ቁጭ ብሎ። እንደውም እሷ ገብታ ነው እንትን ያለችው ማለት ነው። ደግሞ ደግሞ ሴት የሚተኛበትን ራሱ ሚስት የሚተኛበትን ራሱ እንትን አውቃለች። አሁን ሴት የሚተኛው ከግራ ነው ከግድግዳ ነው ሴት የሚተኛው በነገራችን ላይ ለምን ብትሉ መስ ለመሰላችሁ ከግድግዳ ነው ሴት የምትተኛው። እኔ አልወድም ግን፣ ከግድግዳ ብሞት አልተኛም። ከግድግዳ ግን ማለት ነው አባቴ ድሮ ሴት ከግድግዳ ነው የምትተኛው ይለኛል። ለምን ስለው የሆነ ነገር እንኳን ኮሽ ቢል ሮጦ እንዴት ይሄዳል? በእሷ ላይ ተራምጄ ሊሄድ ነው። እንዲህ ይላል አባቴ ማለት ነው። ቤተሰቦች፣ ለዛ ነው ያልኩት። ሌላ ነገር ደግሞ እንዳይመስላችሁ እሺ። እና ወንድ ልጅ የሚተኛው ከፊት ለፊት ነው። በቃ የሆነ ነገር ኮሽ ሲል ሮጥ ብሎ ከአልጋ ላይ ወርዶ የመጣውን ነገር መጋፈጥ አለበት ይላል አባቴ ማለት ነው። ያው የገጠር ልጅ አለው ቤተሰብ እና እሷም የተኛቸው አሁን ሴት ከሚተኛበት ከግራን የተኛቸው አይገርም እና ደግሞኛል ግን እንድንለው ሰው ስቃል። የምሬ ነው እግዚአብሔር፣ ቤት አጽድቼ መጋረጅ አድርግ፣ አልጋ ላይ ቀይሬ፣ ቤት አጽድቼ። ነገ አክስቴ ጋር ነው የምውለው። ከአክስቴ ጋር ስለምውል ማለት ነው እሷ ጋር ስለምሄድ፣ ዛሬ ፏው አድርጌ ያለው። ልጆቼ ሌላ ቦታ ሄደዋል፣ አያቶቻቸው ጋር ሄደዋል። ሂጂ ሲሉኝ አልሄድም ብዬ ነው። እና ነገ ቪዲዮ እመጣለሁ፣ እንደ አልመጣም። ኧረ እመጣለሁ፣ እንደምንም ብዬ እመጣለሁ፣ ቪዲዮ ነገ እና እና ቤተሰቦች ሌላ ጣቢያ ውስጥ ገባውኝ። ስለዚህ ዳኒ ጨዋጨዋ አጫውትህ ብሩኬን አስር ጊዜ ሞቶ ሰላሳ ጊዜ አታንሳው ብሩኬን አታንሳው። በቃ ሚስትህን ኦኬ ክላስ ውስጥ ወስዶብሃል። አንተም ሳሎን ላይ ወስደህ ሀይሜን ማለት ነው አስተናግዳታል። ከዚህ ካለፍክ ደግሞ ማለት ነው እርግጠኛ ነኝ ሀይሜ ማለት ነው አልጋ ላይ እንውጣ ብራንክ እንስራ ብትላት ማለት ነው በጥፊ ነው የምታጮህ። በእርግጠኝነት እንደዚህ ቢላ ዳኒ ማለት ነው በጥፊ ነው የምታጮሁ። እኔ የፈራሁት ማለት ነው ያው የአዲስ አበባ ልጅ አራዳ ልጅ አይደለ ዳኔ የሆነ ማደንዘዣ እንዳይሰጣት ነው የፈራሁት። ገባችሁ እንጂ አሁን እያቃል፣ እሺ እንደማትለው ምን እንደምትለው እያቃል። ግን ማደንዘዣ ሰጥቶ የሆነ መረጃ እንዳይዝባት እየፈራሁኝ ነው። ለዛ ነው እኔ ቤተሰቦች፣ እኔ ከዳኒ ጋ አላማረኝም። ከዳኒ ጋ ባትሆን ስ ያልኩት እኮ እኔ፣ ለዛ ነው እንዲ ከብሩክ ጋ ምዬ፣ ብሩክ እንዲ ብሩክ፣ እናትዬ ብሩክ፣ ዲም እኔ እንዲ፣ ኧረ በስመ አብ እንዲ እኔ፣ ሀይምዬ ምን አስበሽ እንደሆነ አላውቅም። እንደዚህ እንደዚህ እንደዚህ እንደዚህ እኔ እንጃ አላውቅም። እዛ ላይ እንኳን እንትና ሀብ ምን አለ መልእክት ያላትን ሀሳብ ስታስረዳህ ብሩክ አዳምጣት። ብሩክ ደግሞ አዳምጠህ መልስ ስጣት። መልስ ሲሰጣት ምሽት አዳምጥ እና እሷ ራሷ ነው የምታወራው። ከዛ በኋላ መረር ካላት እሱም ጥሎ ይሄዳል፣ እሷም ጥላት ይሄዳል። አሁን ከትናንት ወዲያ እሱ ጥሎ ሄደ፣ ትናንትና እሷ ጥላ ሄደች። መፍታት የሚቻለው ማለት ነው። ስለዚህ እነሱ በመካከላቸው አንድ ትልቅ ሽማግሌ ያስፈልጋቸዋል። ብሩክና ሀይሚ ማለት ነው ባሉበት ቦታ ላይ። በዚህ አጋጣሚ ውድ ቤተሰቦች የኢድ ሙባረክ እንኳን አደረሳችሁ፣ ለሁላችሁም ለመላ እስልምና እምነት ተከታዮች እንኳን አደረሳችሁ። ነገ በዓል ነው። ቤተሰብ ፋዋፍሽ ስንል ነው ዛሬ ያምሽ ነው ማለት ነው። እና ከዛ መልስ ነው ከቻልኩላችሁ ማለት ነው። እነ ቡቡዬ ቢቀሩም እኔ ልምጣ፣ ለምን ቀራለሁ? ይሄንን ዝንጅብል እንዴት ነው? ስለ ብሩክ፣ አልጋ ላይ ተገኘሽ? ይሄ ብሩክን አልጋ እኮ አልገዛላት፣ ቢጃማ እኮ አልገዛላትም። በነገራችን ላይ ዳኒ ማለት ነው ዳኒ ለሶሲ ቢጃማ አልገዛላትም። በራሷ ልብስ ነው በራሷ ልብስ መጣች፣ በታይቷ አልጋ ላይ ወጣች ቁጭ አለች። በቃ አለቀ። ሌላ ምንም አዲስ ነገር የለውም። በሱ ቪዲዮ እንደሆንም ብዙ ቪዲዮ ሰራ፣ መቶ ሺህ ገባ። ተመስገንበል በብሩክ ተመስገንበል በብሩክ አይዲያ እስካሁን ድረስ ተረገጥክ፣ እንዲህ ሰራህ፣ መቻነሰህ፣ ተደበደብክ፣ አይተ ማታቀውን ጥፊ ቀመስክ፣ መቻነሰህ፣ ዳኒ ዳኒ ተብዬ ማለት ነው። እና ዛሬ ፍላስተሩን እራሷ አላጠውም፣ ልጦታ ላላጠው፣ ፍላስተሩን ቼክ አላረኩትም እናንተ ጥርሱ ግን ድሏል። ጥርሱ ድሏል። ፕላስተሩ ግን አላየሁትም፣ ቼክ አላረኩትም። እና ሀይሚን ደግሞ ድጋሚ አግኝተን ለማምጣት ምን ትፈልጋለህ? የሚገርመው ነገር ሀይሚ አንተና ሲጀመር ሀይሚ ሀይሚ ብለህ ማለት ነው እና ሀይሚ ሃይሚ ብለህ የሞትከው አንተ ነህ እንጂ እሷ እኮ ቦታ አልሰጠችህም ነበር ከመጀመሪያውም ምንም ቦታ አልሰጠችህም ሲጀመር ማለት ነው እና አንዱ ደካማ ያደረካቸው በመካከላቸው በብሩክ እና በሃይሚ መካከል ገብተህ ደካማ ያደረካቸው አንተ ራስህ ነህ እንጂ ሌላ ማንም ሰው አይደለም ሚስትህን ደግሞ ሰብስበህ የያዛት ወይኔ ዛሬ ደግሞ ሶዚ ያደረገችው ጫማ ስብር ሰበር ሰካካሁን ካሁን ወድቃ እንደው ካሜራ ፊት ወደቀች እኔ ካሜራ ላይ ማለት እንደሚዘቀዝቋቸው እያወቃችሁ ለምንድ ነው ደህና ደህና ደህና ልብስ ደህና ደህና ጫማ አርጋችሁ ማትመጡት? ቆይ ግርም ይለኛል። እየተሸወዳችሁ ነው መሰለኝ። ዛሬ እንዴት እንዴት አጣሙ እንደዘቀዘቋት ማለት ነው። ባይ ዘ ዌይ ለነገሩ ዛሬ ዘቀዘቁ ማለት ምንም የሚመጣ ነገር የለም። ምንም አዲስ ነገር አይፈጠርም ሲጀመር ማለት ነው። ስለዚህ ምንም የሚመጣ ነገር ስለሌለ ያን ያክል ምንም አይገርምም፣ አይደንቅም። ለማንኛውም ማለት ነው ቤተሰቦችዬ፣ ስለዚህ ከሀይሜ ራስ ላይ ወረድ በል። ስለ ክስ ስለምን ስለምን ክሱን አቁም አለችው ዛሬ ማለት ነው። ሶሲ ክሱን እንድታቆም ፈልጋለሁ፣ ጓደኛ ስለሆነ እነሱ ግን ሶሲና ዳኔን አያችሁ ምንም አይነት ነገር መጥፎ ቃል እንደማያወሩ አንድ ቃል ብቻ መጨረሻ ላይ አፈናት ትክፈታለች እሱንም ቃስ ብላ በቃ ከእንጀቷም አይደለም ወይኔ፣ ሶሲ ለድራማ አትሆነም። ሶሲ ለመላላጥ ነው የምትሆነው። ቤተሰብ ድራማውን ብሩኬና ሀይሚ እስሩት። እንዲው ኮ በቃ እንጃ፣ ወይም ደግሞ ስለምንወዳቸው ነው መሰለኝ። እንጃ አላውቅም። እንዲው ስለምንወዳቸውን የሚናገሩት ነገር ያመኛል። አሁን ሀይሚም ስትናገር፣ ብሩኬም ሲናገር ያመኛል። ምክንያቱም ብዙ ለምን እንወዳቸው ነው መሰለኝ። እሺ እግዚአብሔር እንደውም ብዙ ጊዜ ብሩኬ አይናገርም። ብዙ ጊዜ ታይ ንቀ ያየማለን ሃይሚ ታይ ንጣላለን ይላል። ልክ እንደ አባት ማለት ነው። ምስጊና አሳድገህ አሳድገህ ዳኒ መቶ እንደዚህ በዋ ብጭ ብሎ ዳኒ ሊወስድ ተጋደልናታ እንዴው ኮመታተሮችም ትሞት አላችሁ እንጂ፣ ፎቶ ዘቅዛቂዎችም ትሞት አላችሁ እንጂ ከብሩክጅ እንደሆነ ማንም ፈልቅቆ አወጣትም። ቤካን ሰምታችሁታል ምን እንዳለ? ቤካ ሀሰን ማሂ ይስቁብሻል ኢሳቋ እኔ እንዲህ ስቆ አይደል፣ እንዲህ እንፈልገው። ታዲያ ዩቱብ ቻናል ላይ ምን እሰራለሁ? ወይ ለማሳቅ፣ ወይ ለማናደድ፣ ወይ ለማስተማር ነው የምመጣው። ከዛ ውጭ ምን ምን አዲስ ነገር አለ? ድራማ ከተሰራ ድራማ ያስቃል። በቃ ለዛ ነው የምመጣው። ታዲያ ኢሳቋ በደንብ ይሳቁ። እንደዚህ ብላችሁኛል። ቤካ እና ሀሰን ማሂ ይስቁብሻል ያለችኝ ልጅ አለች። ኢሳቋ እኔ እንዲህ ስቆ አይደል፣ እንዲህ እንፈልገው። የሰው ልጅ ኢሳቄ፣ ደስታ አይክፋው፣ አይጨነቅ። እንደዛ ነው እፈልገው። በነገራችን ላይ ሐሰን ታሟል። ወይኔ ዳኔን ዳኒን ሳይመታው እንደው ይዳን። ለዳኒ ጉራይ ጎረረበት ምና ምን አርጎበት ነው እጁን አስነካበት ያልኩኝ እኔ ቆ ዳኔን አላማ ነው አጭርሰው ነው። አላማ ቤተሰብ አጭርሰው እኔ አላምንም፣ ነው እንዲ እጁ ረጅም ነው ይባላል አጭርሰው። ስለዚህ እንደዛ ሲጎርር ማን ስለሆነ ነው ዳኒ ሲል ዛሬ አልጋ ላይ ሆኖ ታሞ ሳየው ወይ ሀሰንዬ ፈጣሪ ማረፍ ብዬ በዛ ላይ ደግሞ ነገ ይድነውና ትናንትና ን ያየሁት በነገራችን ላይ ዛሬ አይደለም ኤንዌይስ ያው ይሄን ይመስላል ዛሬ የመጣሁላችሁ ቪዲዮ ማለት ነው ዛሬ ሃይሚዬና ብሩኬና አላየናቸውም ከካሜራ ጀርባ ይገናኛሉ ብለን ተስፋ እናደርጋለን ነገ ሰላማዊ ሰልፍ ይወጣሉ ሰላም ይመጣል ለማለት ፈልጌ ነው። ሰላማዊ ሰልፍ አልኩኝ ወይ ለወሬ መቸኮል። ሴትዮዋ የጠራጂ ነው ውስጥ ዛሬ በደንብ አውርቻለሁ። አላወራውም ብቻ አላቅም። ግን ለዳኒ ነው ዋናው፣ ሀሳብ የመጣው ለዳኒ ነው በቃ። የዳኒ ሀሳብ ልትል ነው አልጋ ላይ አልተገኘውም፣ ተገኝቻለሁ ሲል እንደገና፣ ደግሞ ሀይሚ ማለት ነው አልጋ ላይ ተወጣልኛለች ብለህ ከሆነ ማለት ነው በካልቾ እንደምትልህ እርግጠኛ ነኝ። በደንብ አድርጌ ነው አስረግጭ የምነግር ማለት ነው። ቀስ ብላ አንተማ፣ እንደዛ ልትል ነው ሀሳብህ ማለት ነው። ግን አይሳካልህም። ያው ለፕራንኩ ነው ታዲያ ለድራማው ነው። እናንተ ሌላ ነገር አይደለም። በሌላ ነገር ማንም አያገኛት ማይሚን እንዴ፣ ከብሩ ቁጪ ወደ ውጪ እንደች ዱባይ ድረስ ይዞ መጥቶ ሁለት ሆቴል ይዞ ሁለት መኝታ ቤት ይዞ እንዴ ባል ማለት ታዲያ፣ እንደዚህ የወደፊት ስኬቷን አሳክታ የምታገባው ሴት እንዴ። አረ አረ በእናታችሁ ተው እናንተ፣ ዘቅዛ ፎቶ ዘቅዛቂዎቹ፣ እንዲያው በጅ የበላ ምንድን ነው እንትን አትሆኑ በጀ በልቶ ምንድነው ራሴን ጣላኝ ነው ምናምን የሚባል ነገር አለ። እና ማለት ነው እንደዛ፣ አያድርግ አያትሆ ነው እንደው ፈጣሪ ራሱ ማለት ነው። ስደት ነው ያላችሁት፣ ምን እንደሚደርስባቸው አታውቁም። ይሄ ልጅ እውነት አለው። ብሩኬ በዛ ላይ ብዙ ስራ የሰራው ስራ ይሄን ያክል የሚያስብል አይደለም። በዛ ላይ በንጹህ ልቡ ነው ሀይሚን የሚወዳት በንጹህ ልቡ የሚያደርግላት ነገር አይቆጨውም፣ አይጸጽተውም። ወዶና ፈቅዶ ስለሚያደርገው ነገር ማለት ነው። ስለዚህ የእናንተ እንዲህ አላረገ እንዲህ አልሆነ ምትሉ የምታሽቃብጡት መልሶ ኃጢአቱ ለእናንተው ነው የሚሆነው። ስለዚህ ከስራችሁ ተቆጠቡ። እናመሰግናለን።